ድምፃዊት ዳጊ ስለ ቪዲዮ ማህበራዊ ሚዲያ ላይ እየተዘዋወረ ያለው በተለይ ባለቤቷና እሷ በልጆቿ ፊት ሲጨቃጨቁ የነበሩት ቪዲዮ በማህበራዊ ሚዲያ ላይ በሚዘዋወሩት ጉዳዮች ላይ ዝምታዋን ሰብራለች። ፎቶ ቪዲዮ ያለአግባብ እየተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሀ ብሔርና በወንጀል ልጆቹን ስነ ልቦና መጠበቅ እንዳለባቸው ይህን ቪዲዮ ማህበራዊ ሚዲያ ላይ እንዳያሰራጩት በማለትም ገልጻለች። በርካቶች ደግሞ ሀሳባቸውን እያነሱ ያሉት ለምን ቀርጻ ለቀቀች መጀመሪያ በማለትም ነው። ማን ነው ማህበራዊ ሚዲያ ላይ መጀመሪያ ቅርጾ ያጋራው በማለትም ሀሳባቸውን ያነሱታሉ በድምፃዊት ዳጊና በሳምሶን መካከል በጣም የሚያሳዝነው ባልተጠበቀ ጊዜና ሰዓት ፍቺ ለመፈጸም መወሰናቸው በርካቶችን እንዳሳዘነ ጭምርም ነው። ምክንያቱም ለልጆቻቸው ስለ ሁሉን ነገር ተጋፍቶ በመነጋገርና በመወያየት ወደ መቀመጫ ጉዳዮችን ሀሳባቸውን በማቅረብ እንደ ቀደመው ፍቅራቸው ብቀጥሉ የተሻለ ይሆናል በማለትም በርካቶቹ መልካም ምኞታቸውን ስገልሶላቸው ነበር። ግን እንዳልተሳካ ጭምርም እጅግ አሳዛኝ መረጃዎች ወጥቷሉ። ጥፋተኛ ማን ይሁን ማንም፣ ብቻ ፈጣሪ አቃል በማለት ነው በርካቶቹ እየገለጹ ያሉት። ሁለቱም እውነት አለን እያሉ ስለሆነ ለመፍረድ ወደ ማስቸጋሪ እንደሆነ ጭምርም ነው። ጉዳያቸውን ወደ ፍርድ ቤት እንደወሰዱ ጭምርም የደረሱን መረጃዎች ያሳያሉ። ሚኪንን ከሚኪታቡርም ፖይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።